ትርክት የሚባለው አንድ ማህበረሰብ ራሱን የሚያይበት የሚበይንበት፣ እና በአይናችን በጆሯችን፣ በልባችን ሲገባ የኖረው ነገር በመረጃ መልክ፣ በታሪክ መልክ፣ በንግግር መልክ በአይናችን፣ በጆሯችን፣ በአእምሯችን ሲገባ የኖረው ነገር ያመጣብን በጎ ወይም አሉታዊ ተጽዕኖ ማለት ነው። ትርክት የሚባለው ከዚህ አንጻር ባለፉት ዘመናት በተለያዩ ምክንያቶች ይህ አሉታዊ ልዩነትን የሚያሰፋ አንድነትንና ትስስርን የሚያጠብና የሚያኮሰምን ትርክት በሰው ልጆች አእምሮ በኢትዮጵያውያን አእምሮ ውስጥ ሲጫን ኖሯል። ይህ ሲጫን የኖረው አሉታዊ ትርክት ዋጋ አስከፍሎናል። ዋጋ አስከፍሎናል። ልዩነትን ብቻ እንድናቀነቀን አድርጎናል። እኛ ኢትዮጵያውያንን ብለን በአንድነት በዓለም አደባባይ ፊት እንዳንቆም አድርጎናል ኢትዮጵያን የሚፈታተኑና ሉዓላዊነቷን ክብሯን የሚዳፈሩ የብሔራዊ ጥቅም ጉዳዮች ባጋጠሙ ጊዜ ሰዎች በብሔር ምክንያት በሃይማኖት ምክንያት በፖለቲካ አስተሳሰብ ምክንያት በትውልድ ቦታ ምክንያት ሲከፋፈሉ አይተናል ይሄ ነው መታከም ያለበት ትርክት የምንለው እኛ በብሔር በሃይማኖት በቋንቋ በማንነት በባህል ልንለያይ እንችላለን ኢትዮጵያን በተመለከተ ግን ፍላጎታችንም መዳረሻችንም አንድ ነው የሚለውን ትርክት ማምጣት ማለት ነው ትርክትን ማከም ማለት ስለዚህ ትርክታችን ታክሞ ተፈውሶ ለኢትዮጵያ አንድነትና አቅም አንድ ምሰሶ ሆኖ ማገልገል አለበት ብዬ ሳነሳ የነበረው በተለያየን ቁጥር የመለያየት ትርክትን ባሰፋን ቁጥር እያነስን እያነስን እያነስን አቅም እያጣን ነው የምንሄደው የመሰባሰብና የመተሳሰር የአንድነት ትርክትን ባቀነቀንና እሱን በሰው አእምሮና ልብ ውስጥ ባሰረጽን ቁጥር አቅማችን እየጎለበተ እየተጠናከረ በዓለም አደባባይም የሚከበር ሀገር እየሆንን ነው የምንመጣው። ለዚህ ነው ትርክትን ማከምና መፈወስ ማለት ወደ መሰባሰብ፣ ወደ ጋራ መዳረሻ፣ ወደ ጋራ ማንነት እና ፍላጎቶቻችንን በሙሉ በኢትዮጵያዊ ጥላ ስር የማቅረብና ጥያቄዎቻችንን በዓለም አደባባይ በኢትዮጵያዊ ጥላ ስር አንድ ሆነን በማቅረብ ነው ፍላጎቶቻችን የምናሳካው የሚለው ነው ፈውሱ። እሱ ነው መድኃኒቱ፣ እሱ ነው ኢትዮጵያ። እንድትዳከምና እንድትፈረካከስ የሚፈልጉ አካላት ይህን ነው የሚረ የዚህ ተቃራኒ የሆነውን አለታዊ ትርክት ነው የሚረጩት። ስለዚህ በብሔር የመከፋፈል በሃይማኖት የመከፋፈል በጎሳ የመከፋፈል በፖለቲካ እምነት የመከፋፈል እና በተለያዩ የልዩነት መስመሮች በመግባትና ህዝቡን በመለያየት ነው አንድ ሆነን በኢትዮጵያ እንደ ኢትዮጵያ አንድ ሆነን በዓለም አደባባይ የብሔራዊ ጥቅም ጥያቄዎቻችንን በጋራና በተባበረ ጥያቄ ማቅረብ እንዳንችል የሚያደርጉ ነገሮችን ነው ሲሰሩ የነበረው ማለት ነው። ለዚህ ነው በኋላም ልናነሳው እንችላለን የውስጥ ባንዳዎቻችንን ተጠቅመው የውጭ በጣም ታሪካዊ የሆኑ ባዳ የሆኑ ጠላቶቻችን በውስጣችን ልዩነቶችን የመዝራት በብሄር፣ በሃይማኖት፣ በፖለቲካ አስተሳሰብ በተለያዩ የብዛህነት ኤሌመንቶች ውስጥ በመግባትና ያን በማስፋት ኢትዮጵያውያን በዓለም አደባባይ አንድ ሆነው በተባበረ ክንድ እንዳይቆሙ የሚያደርጉ ነገሮችን ሲዘሩ ስለነበረ ትርክትን ማከምና መፈወስ የሚባለው የሚያስተሳስሩ አንድ የሚያደርጉ ኢትዮጵያውያን ዜጎችን በሙሉ ወንድማማች እህትማማች የሚያደርጉ እና የምንጠይቃቸውን ነገር በሙሉ በአንድ እናታችን በኢትዮጵያ ጥላ ስር ሆነን በአንድነት እንድንጠይቅ የሚያደርጉ ትርክቶችን ባዳበርን ቁጥር ነው አገራዊ አቅማችን የሚዳብረውና የብሔራዊ ጥቅም ጥያቄዎቻችን ከግብ የሚደርሱት የሚለው ለማንሳት ፈልጌ ነው።